በእሳት ቃጠሎ ምክንያት በወይራ ሰፈር የምትገኘው ንዋተ ገነት ቅድስት አርሴማ ቤተክርስቲያን ከታቦቱ በስተቀር ሙሉ ለሙሉ ንዋየ ቅድሳት ሳይቀሩ በእሳት አደጋው እንደወደሙ ሁኔታ ዛሬም በምስራቅ አርሲ ግድያ ዜና ሰምተናል ደግሞ የዛሬው ግድያ የቀበሌው ሊቀመንበር ማስፈጸማቸው ነው በጣም አናዳጅ የሚያደርገው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ በያላችሁበት ሰላማችሁ ዘያልኩት ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ ቀደም ብለን ምናየው ቪዲዮ በአዲስ አበባ በአዲስ አበባ ሀገር ስብከት ላይ በኮልፌ ቀራኒዮ አካባቢ የምትገኝ የእናታችን የቅድስት ሰማይቷ ቤተክርስቲያን ተቃጥሏል ማለት ነው። እጅግ የሚያሳዝን ዜና ነው። በዛውም አያይዘን ደግሞ የአሩሲያ ሀገረ ስብከት ምዕመናን አሁንም እየተገደሉ ይገኛሉ ማለት ነው። በትላንትና ሁለትም ሰባት ምዕመናን ተጎድተዋል። ሶስቱ ደግሞ ሞተዋል። አራቱ ደግሞ ከባድ ጉዳት ደርሶባቸዋል ማለት ነው። እጅግ የሚያሳዝን ዜና ነው። ቪዲዮዎችን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ አለም እንድታደርሱ ሉል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለም እናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ቢሆኑ ሀሳብ ስለታችሁን ኮሜንት ላስቀምጡልኝ ቀጥታ ወደ ዛሬ ቪዲዮዎች እ

መስመር ችግር ምክንያት ሲሆን ቤተ ክርስቲያኗ ሙሉ ለሙሉ ከዚህ ወደዚህ ነው የተቀየረችው። እጅግ በጣም በሚያሳዝን ሁኔታ እዛ አካባቢ ላይ የሚገኙ ማህበረሰቦች እንዲሁም ደግሞ ምእመናን አዝነውና ተክሰው እንግዲህ ዛሬ ጠዋቱን አካባቢው ላይ ተገኝተዋል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የምትገኘው ሰማይ ገነት ቅድስት አርሴማ ቤተ ክርስቲያን እንዲሁም ደግሞ መንበረ ብርሃን እጨጌ አቡነ ዮሐንስ ቤተ ክርስቲያን ነበሩ። ነገር ግን ቅድስት አርሴማ ቤተ ክርስቲያን በአደጋው ምክንያት ሙሉ ለሙሉ እንደተቃጠለች የተነገረው ታምራዊ በሆነ ሁኔታ ታቦቱ ምንም አይነት አደጋ እንዳልደረሰበት እንግዲህ ተነግሯል። የመረጃው ባለቤት የአዲስ አበባ ከተማ ሀገረ ስብከት ነው። በአዳዲስ መረጃዎች ይመልሳለሁ። የፕላስ ምልክቷን ተጫናችሁ ቤተሰቡ ነው። መልካም ቀን። እንዲህም ቪዲዮ ቤትማ እንዳታሳልፉት ሼር ኮፒ ሊንክ ውስጥ እያደርጋችሁ ለሁሉም ኦርቶዶክሳውያን አድርሱ። እንግዲህ ዛሬ በሚያሳዝን ዜና ነው የመጣ ነው ሰፈር የሚገኘው አርሴማ ቤተክርስቲያን ትናንትና ማታ በደረሰ የእሳት አደጋ ሙሉ ለሙሉ እንደዚህ በምትመለከቱት ሁኔታ ሊወድም ችሏል። እንግዲህ እንደምትመለከቱት ነው፣ በጣም ነው የሚያሳዝነው። ሙሉ ለሙሉ በሚባል ደረጃ የቤተክርስቲያኗ ንብረት ወድሟል ማለት ነው። በጣም አሳዛኝ ነው። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ኦርቶዶክሳዊ ያደርሱ። መደረግ ያለበትን ሁሉ እንድናደርግ መታችሁ እንድታዩት። የሚገኘው ወይራ ሰፈር ውም አብዛኞቻችሁ አቡነ ጨጌ ዮሐንስ ቤተክርስቲያን ታውቁታላችሁ። አንድ ግቢ ውስጥ ነው ያለው አቡነ ጨጌ ዮሐንስ እና አርሴማ ቤተክርስቲያን እንግዲህ መታችሁ ማረግ ያለባቸው ነገር እንድታደርጉ እንድትረዱ እንድትረባረቡ ስንል ያው ጥሪ እናቀርብላችኋለን። አደራ አደራ፣ ይህን ቪዲዮ ለሁሉም ኦርቶዶክስ እንዲደርስ አድርጉ። እጅግ ያሳዝናል። ይህ የምትመለከቱት ቤተክርስቲያን ሌሊቱ በእሳት አደጋ ሙሉ በሙሉ መውደሙ ተሰብቷል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የወይራ ሰፈር ገነት ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተ ክርስቲያን የሚገኝ ሲሆን ዛሬ ሌሊት እንግዲህ በእሳት አደጋ ምክንያት የቅድስት አርሴማ ቤተ ክርስቲያን ሙሉ በሙሉ ወድሟል። ከታቦቱ በስተቀር ሌሎች ንዋየተ ቅድሳት ሙሉ በሙሉ በአደጋው ምክንያት መውደማቸው ነው የተገለጸው ሲል የአዲስ አበባ ሀገረ ስብከት ሚዲያ ዘግቧል። ወይራ አካባቢ በምትገኛ በአርሴማ በአቡነ እጨጌ ዮሐንስ ቤተ ክርስቲያን የተፈጠሩን ነገር በአጭሩ ስነገራችሁ ለሊት ለማሌት አንድ ዲያቆን ለአገልግሎት በሩን ከፍቶ በገባበት ሰዓት ላይ ምክር ተያይዞ ቤተክርስቲያኒቱ ሙሉ ለሙሉ በሚባል ደረጃ ወድማለች፣ ጠፍታለች። የተረፈው ታቦተ ህጉ ብቻ ሲሆን ብፁዕ አባታችን አቡነ ሪያቆስ በቦተሩ የተገኝተው ታቦተ ህጉን ወደ አቡነ ጨግ ዮሐንስ ቤተክርስቲያን አዘዋውሮታል፣ አውርደውታል። አቤቱ የሆነብን አስብ እግዚአብሔር። ትላንትና ማታ በምስራቅ አርሲ በሽርካ ወረዳ ሶስት ኦርቶዶክሳውያን ከአንድ ቤተሰብ ሲሞቱ አንዱ ደግሞ ወይ ደግሞ አራተኛው ቆስሎ መትረፍ ይችላልና እኔ ስለእነሱ ልናገር አልመጣሁም። ምክንያቱም ሞተ ሲባል አሁን ላይ ሁላችሁም ሞተ ስክሮ ስለምታደርጉ ስለማይገዳችሁ ስለማይሰማችሁማቸው ስለሱ መናገር አልፈለግኩም። እኔ እኔ የፈለግኩት ነገር ይህንን ፕሮፋይል አርጋችሁ የነበራችሁ ሰዎች ቀየራችኋል። እኔ በቃ ከእናንተ ጋር ተደምር ኦርቶዶክስ መባል ወጣ ነው የሚያሳፍረው። ምን ተቀየረ ብላችሁ ነው የቀየራችሁት? በጣም የምታሳፍሩ ትሸወቃላችሁ በጣም። ኦኬ አርሲ ላይ አንድ ኦርቶዶክሳዊ ሲሞት ከአንተ አካል ላይ አንድ ብሊት እየተቆረጠ ነው የሚገኘው። የደነዘዝክ ሰው እኔ በጌታ በጣም ነው የምታሳፍሩት። በጣም ነው ምታ ቢያንስ ሞቶ እስኪጨርሱ ቢያንስ ገሎ ሲጨርሱ እንኳን አጠብቁም። ሞቶ እንኳን ይለቁ ተጠብቁ ትንሽ ሞቶ እንኳን ይለቁ። ዛሬም በምስራቅ አርሲ ግድያ ዜና ሰምተናል። ደግሞ የዛሬው ግድያ የቀበሌው ሊቀመንበር ማስፈጸማቸው ነው። በጣም አናዳጅ የሚያደርገው የኦርቶዶክሳውያን ሞት ለምንድነዋል? በተለይ አሲ ላይ የዛሬው ግን ለየት የሚያደርገው የቀበሌው ሊቀመንበር በወረዳው አስተዳደር ተመርቶ ትዕዛዝ ሰጭነት የተፈጸመ ግድያ ነው። የት ነው ያቱልኝም? በኦሮሚያ ክልል በአርሴ ዞን በሽርካ ወረዳ ሚታና ሄኔሳ ቀበሌ ሚታና ቅዱስ ዮሐንስ ቤተክርስቲያን አጥቢያ ህዳር 12 ለህዳር 13 አጥቢያ በሃይማኖታቸው ምክንያት ተለይተው ተገልለዋል። እናት ፓርቲም በዚህ ጉዳይ ላይ መግለጫ ሰጥታለች። የተገዳዮቹ ስም ዝርዝር ደግሞ አንደኛው ባትሪ ካሳ፣ ሁለተኛው ብርሃኑ ታዱ የባትሪ ካሳ ወንድም ነው የወንድም ልጅ ነው፣ ሶስተኛ መብራቱ ባትሪ የተባሉ ኦርቶዶክሳውያን ናቸው። አቦ ካሳ የተባለው ደግሞ በጣም በአሰቃቂ ሁኔታ በሞትና በህይወት መካከል ሆኖ ሆስፒታል ይገኛል። ከነ ከብታቸው ተሰደው ደግሞ ወደ ጫካ የተወሰዱ ሶስት ሰዎች አሉ። እስከነ ከብታቸው እስከነ ሀብት ንብረታቸው የተወሰዱ ሰዎች አሉ። ከእነሱ መካከል ሰለሞን ታዴ፣ ገብሩ ካሳ እና ንጋቱ ካሳ እነህ ሶስቱ ደግሞ እስከነ ከብታቸው ተወስዷል። ድድገምላቸው ማቾቹም ባትሪ ካሳ፣ ብርሃኑ ታዱ የባትሪ ካሳ ወንድም ልጅ ነው። እነህ እንዳለ አንድ ቤተሰብ ያሉ ሰዎች ናቸው። መብራቱ ባትሪ እነኚህ ሶስቱ የሞቱ ሲሆን አቡ ካሳ ደግሞ ታሞ በሞትና በሕይወት መካከል ላይ ሆኖ ሆስፒታል ይገኛል። ከነ ከብቶቻቸው ተይዘው የሄዱ ደግሞ ሰለሞን ታዴ፣ ገብሩ ካሳ እና ንጋቱ ካሳ የተባሉ ሰዎች ደግሞ እስከነ ከብታቸው ተወስደዋል። በጣም ያናደሩ እንዳልኳቸው ይህንን ነገር የቀበሌው ሊቀመንበር አቶ ከድር ኢርቦሼ የተባሉ ሰው አቶ ከድር ኢርቦሼ የተባሉ የቀበሌ ሊቀመንበር ነው። ይህን ውሃቢዎቹን ይዞ ሄዶ በቤታቸው ምሽት ላይ ያስገደላቸው። የሚገርመው ደግሞ የቀበሌ ሊቀመንበር ብቻ መሆኑ አይደለም። የዚህን ሊቀመንበር ደግሞ ትዕዛዝ የሰጠው ደግሞ የወረዳው አስተዳደር ነው። የወረዳው አስተዳደር ደግሞ አቶ ጣሂር ይማኖ ይባላል። አቶ ጣሂር የወራዳ አስተዳደር ናቸው። የወረዳ አስተዳደር ለቀበሌ ሊቀመንበር ትዕዛዝ ሰጥቶ የቀበሌ ሊቀመንበር ደግሞ ከድር ኢርቦሼ የሚባል ሰው ደግሞ ታጣቂ ጫካ ያሉ የወሃብያ ሙስሊሞችን ይዞ ሄዶ እነኚህን ቤተሰቦችን ሶስቱን ገድሎ አንደኛው ለአልጋ አብክተው ሶስቱን ደግሞ እስከነ ከብቶቻቸው ወስደውታል። በመንግስታዊ መዋቅር ነው። ገዳዮቻችን ወሃብያና መንግስት ናቸው። ምንለው ለዚህ ነው። እጅግ ያሳዝናል። በእውነት የኦርቶዶክሳውያን ግድያ አሁንም እንደቀጠለ መሆኑ ተሰምቷል። በሽርካ ወረዳ ላይ ትናንት ሌሊት ለዛሬ አጥቢያ ሶስት ሰዎች ተገለው አራት ሰዎች ደግሞ ታግተዋል፣ ሲል የአርሲ ሀገረ ስብከት አስታውቋል። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ታጣቂዎች አሁንም ምዕመን ላይ እንግዲህ ግድያና እገታ መፈጸማቸው የዞኑ ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ አመሻሽም ለቲክፋ ኢትዮጵያ ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር የሆኑትና ስሜ ቢጠቀስ ለደህንነት ያስጋኛል ያሉ አመራር፣ እኛ ጋር የምስራች የለም ሽርካ ወረዳ ላይ ትናንት ሌሊት ለዛሬ አጥቢያ ሶስት ሰዎች ተገለዋል አራት ሰዎች ታግተዋል ሲሉ ተናግረዋል። ግድያው የተፈጸመው በአርሲ ሆንቆሎ ዋቢ ወረዳ ድንበር በሆነው በሽርካ ወረዳ ልዩ ቦታው ሚታና ቀበሌ ገበሬ ማህበር መሆኑንም ለቲክቫህ ኢትዮጵያ ተናግረዋል። እየተፈጠረ ያለው ነገር የሚያሳዝን ነው በማለት በግድያው ጥልቅ ሐዘን እንደተሰማቸው የገለጹት የሀገረ ስብከቱ አካልም ጉዳዩን ለጠቅላይ ቤተ ክህነት ከማሳወቅ ውጭ ምንም ማድረግ እንዳልቻለም አስረድተዋል። በአርሲ ሸርካ ሶስት ኦርቶዶክሳውያን ዛሬ ተገድለዋል። አሁን እንግዲህ እንደቀጠለ ነው። ሁለቴ ቪዲዮ ፖስቼ ሁለቴ ማስወረድ ነው። አካውንታቸውን ገብታችሁ ኮፒ ሊንክ አርጉ ነው። ግራ ገብቶን ዝም ብለና። አሳዛኝ መረጃ ነው። በትናንትናው ዕለት በሽርካ ወረዳ ጋዶ ጉና ከሚባለው ከተማ በግምት 10 ኪሎ ሜትር ራቅ ብሎ በሚገኘው ከተማ በትናንትናው ዕለት አርብ ለቅዳሜ አጥቢያ በምስራቅ አርሲ ሽርካ ወረዳ ኦርቶዶክሳውያን የአንድ ቤተሰብ አባላት ተገለዋል። ሶስት ኦርቶዶክሳውያን ናቸው ሰማይትነት የተቀበሉት። ኮፒሊንግ ሼር ሪፖስት እያደረጋቸው ኦርቶዶክሳውያን ለሰማይታቱ እረፍተ ነፍስን ይስጥልል ላሉት ኦርቶዶክሳውያን መጽናናትን እመኛለሁ። ኮፒሊንግ ሼር ሪፖርት አድርጎ ኦርቶዶክሳውያን በሽርካ ወረዳ ጋዶ ጉና የሚባል ከተማ በግምት አስር ኪሎሜትር ኪሎ ሜትር ራቅ ብሎ የሚገኝ ስፍራ በትናንትና ዕለት ለተአርብ ለቅዳሜ አጥቢያ ማለት ነው እንግዲህ በዚህ በሽርካ ወረዳ በሆንቆሎ እና ዋቢ አዋሳኝ ሚታና ሂንዴሳ ቀበሌ የምትገኝ ሚታና ቅዱስ ዮሐንስ ቤተክርስቲያን ነው። ትናንትና ዓርብ ማለት ነው፣ ጥቅምት ህዳር 12 ማለት ነው። ቅዱስ ሚካኤል በዓሉ በተከበረበት ዕለት ምሽት ነው። እንግዲህ አደጋ የደረሰባቸው የተገደሉት የአንድ ቤተሰብ አባላት ናቸው። አንደኛ ባትሪ ጎሳ፣ ሁለተኛ ብርሃኑ ታዱ የባትሪ የወንድም ልጅ ነው። ሶስተኛ መብራቱ ባትሪ የተባሉ ናቸው። አራተኛውና በጣም አደጋ ደርሶበት ወደ ሆስፒታል የተወሰደው አቡ ካሳ ይባላል። በጣም በከፍተኛ ደረጃ ተጎድቶ ወደ ሆስፒታል ተወስዷል። እነኚህ ደግሞ ከተገዳዮች እና ከተጎጂዎች ውጭ የተገደሉት ሶስት ናቸው። እንዳልኳቸው አንደኛው ባትሪ ካሳ፣ ሁለተኛ ብርሃኑ ታዱ፣ ሶስተኛ መብራቱ ባትሪ ይባላሉ። ተጎድቶ ደግሞ ሆስፒታል የገቡት ደግሞ አቡ ካሳ ይባላል። እነኚህ አራት ናቸው። ከከብቶቻቸውና ድጋሚ ደግሞ ከቤተሰቦቻቸው ጋር የተወሰዱት ደግሞ ሰለሞን ታዴ ገብሩ ካሳ እና ንጋቱ ካሳ የተባሉ ሰዎች እነህ ደግሞ ከነ ከብቶቻቸው ተወስደው ነው አሁን ያሉበት ማይታወቀው። ይሄ ብቻ አይደለም ታዲያ የዚህ ጥቃት ማነው ዋና ተባባሪ ማነው ከተባለ ግድያውን የፈጸሙትም ያስፈጸሙትም የቀበሌው ሊቀመንበር የሆኑት አቶ ከድር ኢርቦሼ የሚባሉ በአክራሪ ስልምና በውሃብያ እምነት ውስጥ ያሉ ናቸው። እንግዲህ እኚህ ናቸው ታጣቂዎችን አስታጥቀው እሳቸው ከፊት እየመሩ በሊቀመንበር ደረጃ ማለት ነው። አቶ ከድሪ የተባለ ሰው ናቸው። የሊቀመንበሩ ትዕዛዝ ደግሞ ከወረዳው አስተዳዳሪ ይወርድላቸው ናቸው። ሊቀመንበሩ ይሄን ሄዶ አደጋው እንዲያደርስ ይህን እነ የክርስቲያን ቤተሰቦችን እንዲገል ደግሞ ትዕዛዝ የመጣለት ከወረዳው አስተዳደር ነው። እሳቸው አስገዳያችን ዋና የወረዳው አስተዳዳሪ ደግሞ ወይ ግድያውን እንዲገደል ኦርደር ያደረገው ሰው ደግሞ አቶ ጣሂር አሚኖ ይባላል። ይህ ግለሰብ ማለት ነው ጣሂር አሚኖ ይባላል። ይህ ግለሰብ ይህ ግለሰብ ነው እንግዲህ ከወረዳው ወደ ቀበሌው ትዕዛዝ አወርዶ የቀበሌው ሊቀመንበር ደግሞ ከፊት እየመራ ውሃቢያት የቡን ይዞ ታጣቂዎች ይዞ ከፊት እየመራ እነኚህ ሶስት ክርስቲያኖችን የገደለው። አንደኛውን አሰቃቂ ሁኔታ ደብድበውት ወደ ሆስፒታል የገባው ሶስቱ ደግሞ ከነ ከብቶቻቸው ወደ ጫካ ይዟቸው የገቡት በዚህ ሊቀመንበር በዚህ ዋና የዞን የወረዳው ኃላፊ ነው። ከዚያ ኋላ ደግሞ የቀበሌ ሊቀመንበር ደግሞ ከድር ሂርቦሼ የሚባለው ሰው ደግሞ ውሃቢነቱን ተጠቅሞ ጭፍጨፋውን ፈጽሟል ማለት ነው። ከዚሁ ጋር እንደው ሳንርቅ የጀርመን ሀገረ ስብከት እንግዲህ መግለጫ አውጥቷል። ጥሩ መግለጫ ነው ያወጣው። ጠንከር ይላል። ምንም ቢሆን አትሊስት ይሻላል። የዚህ ሀገር ሊቀ ጳጳስ አባ ዲዮናስዮስ ይባላሉ። እሳቸው ናቸው ከዛ ሆነው ጠንከር አድርገው በእንግሊዝኛ ለሚመለከታቸው አካላት በሚገባቸው ቋንቋ እንዲሎት ያደርጉት። በነገራችን እኔ የውጭ ሀገር ሚዲያዎች ሰሙት አልሰሙት ያን ያህል እንትላይ ልጫ፣ ምክንያቱም ናይጄሪያ ላይ እየተከስተ ያለውን እያየ ነው። ናይጄሪያ በያንስ በቀር አስር ሰው ሳይገደልባት አይውልባትም። በእንግሊዝኛ ዜናዎች ይሰራሉ የራሱን ረራጥበት የነበርነ ሊለፔጅ ምናምን ነገር እንዲዘግቡ ስንላቸው ነበ የናይጄሪያን ጉዳይ ይዘግባሉ ግን ይታወቃል ማንም ሰው ፍንክች አለ በጠቅላይ ሚኒስትር በፕሬዚዳንት ደረጃ ነው እየተዋሻ ያለው ምንም እየተፈጸመ አይደለም ብሎ የሚዋሸው ነገር ግን ቀብራቸው ይታወቃል ግድያቸው ሁለት መቶ ኦርቶዶክስ ክርስቲያኖች ታፍነው ከትምህርት ቤታቸው ከማደሪያ ትምህርት ቤቶች አዳሪ ትምህርት ቤቶች አሉ በተለይ በዚህ ናይጄሪያ ላይ ብዙ አዳሪ ትምህርት ቤቶች አሉ ከዛ ጭምር ነው ካሉበት እየተወሰዱ ሁለት መቶ ተማሪዎች ሞቶ ተማሪዎች ደግሞ እነዛ ራንሰም ሲጠይቁ ብር አምጡና ልጆቻቸው እንለቅላቸዋለን ብሎ ሲለው መንግስት ደግሞ ማንም ሰው ለነሱ ብር የሚሰጥ ካለ እሱ ራሱ ይሄን ያል ጊዜ ይቀጣል ብሎ ትዕዛዝ ጭምር ያወጣ መንግስት ያለባት እና የክርስቲያኖች እልቂት ዓለም አቀፋዊ በቃ የኦርቶዶክሳውያን እልቂት የክርስቲያኖች እልቂት ሙስሊም ባለበት ሀብያ ባለበት በሙሉ ክርስቲያኖች አንገታቸው ለሰይፍ መዳረጉ የሚዘነጋ ነገር የአርሲ ኦርቶዶክሳውያን ግድያ ስቃይና መከራውንም እንደቀጠለ ነው። እስካሁኗ ሰዓት ምንም የተለየ ነገር የለም። በሽርካ ሶስት ኦርቶዶክሳውያን ተገድለዋል። አደባባይ ሚዲያ ህዳር 13 ቀን እንደዘገበው በምስራቅ አርሲ ሽርካ ወረዳ የአንድ ቤተሰብ አባላት ልሊቱን መገደላቸውን ምንጮች ለአደባባይ ሚዲያ ተናግረዋል። አራተኛው የጥቃቱ ሰለባ ቆስለው መትረፋቸውን ታውቋል። በሽርካ ወረዳ ጋዶ ጉና ከተባለው ከተማ በግምት 10 ኪሎ ሜትር ይርቃል በተባለው ስፍራ ጥቃቱ የተፈጸመው አርብ ለቅዳሜ አጥቢያ ሲሆን የጭፍጨፋ ፈጻሚዎች በአካባቢው የሚታወቁ በቀበሌ ሊቀመንበሩ በአቶ ከድር አርቦሼ እና ዘወትር ታጣቂዎችን ቤታቸው በመጋበዝ በሚታወቁት በአባቱ በአቶ አርቦሼ ይሁንታ የተፈጸመ ነው ሲሉ አማኞች ተናግረዋል። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንድጠቀማችሁና አዳዲስ መረጃዎች እንዳገኘ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ግድያዎችን በጥቂት ደቃ ብዙ መረጃዎች ወደ እናንተ ስ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩኝ።